ትሁት ክፍል 37። ትሁት በክፍል 36 እንደተመለከትነው ዳኒ የኤደን መጥፋት በጣም አስጨንቆታል። በዚህም እንግዲህ አንዴ ካሌብን አባት አንዴ ትሁትን ቢጠይቃቸውም እነሱ ጭራሽ ነገሮችን እያባባሱ እያበሳጩት ይገኛል። በሌላ ጎኑ ካሌብ እኔ እኮ አሁን ደውላልኝ ነበረ አሁን በዚህ ጋር ሄዳ ነበረ እያለ የባሰ እያበሳጨው ነው። የባሰ ብሎ ደግሞ ምናልባት እኮ እኔ ላይ ዓይኗን ጥላ ይሆናል፣ ለዚህ ነው እኔን ብቻ ማግኘት የፈለገችው በማለት ዳኒን እያበሳጨው ይገኛል። በዚህ ተናደደ ዳኒ እንግዲህ ከቲና ጋር ጥሩ ሁኔታ ነው ያደለም ያሉት። ቲናም አሁን ላይ አልፋታም፣ አራት ሚሊዮን ካልሰጠኝ በማለትም ለካሌብ ድርድር አቅርባለች። ካሌብም ይህንንማ በጭራሽ አላደርግም ሲያምርሽ ይቀር እያላት ነው። ለሄዳ ደግሞ ለካሌብ አባትም ነገሮችን ልታበላሽ እንደሆነ እየነገረቻቸው ነው። እሳቸውም እኔ የሚመለከተ ነገር የለም፣ ሁላችሁም ከዚህ ቤት ተጠራርጋችሁ ውጡልኝ። አሁን እባክሽ ልጄ ብቻዬን መሆን ፈልጋለሁ ሂጂልኝ በማለትም አባራውታል። እንግዲህ በቀጣይ ክፍል ምን ይፈጠር ይሆን የሚለውን አብረን እንመልከት። ሰላም ጤና ይስጥልን። ውድና የተከበራችሁ የፋሚሊ ቲዩብ ተከታታዮች በእያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬም እንደተለመደው በትሁት ክፍል ሰላሳ ሰባት አብረናችሁ ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። ለቻናላችን አዲስ ሲሆናችሁ፣ ላይክ ሰብስክራይብ ማድረግ እንድታበረታቱን በትህትና ጠይቃለን። ክፍል ሰላሳ ሰባት እንሆ እንግዲህ ዳኒ አሁን ላይ የኤደን ነገር ምንም አይነት ፍንጭ አላገኘም። በዚህም እንግዲህ የተጨነቀው ዳኒ ወደ ትሁት ጋር ሄዶ እባክሽን ትሁት ስልክ አስደውኝ በማለትም ጠይቋታል። እሷም ለምን ብላ ጥያቄ ያቀርበለ። እሱም እኔ ስልክ ልታነሳልኝ አልቻለችም በማለትም እያላት ነው። እሷም በጭራሽ ይህን ነገር ማድረግ አልችልም እያለች ነው። እሱም እባክሽን አንዴ ልደውልና ይቅርታ ልጠይቃት እያለች ነው። እሷ ይቅርታ እኮ ደግመ ደጋግመ ስህተት ውስጥ የምትገባ ከሆነ ይቅርታ መጠየቁ ምንም ዋጋ የለውም። አንተ ደግሞ አሁንም ደጋግመህ ይቅር እዛው ስህተት ውስጥ ነው ያልኸው፣ ከስህተት ልትማር አልቻልክም። እኔ እኮ እንደውል ጊዜ የምነግርህ እባክህ ይቅርብህ፣ ኤደንን ብቻ ካተረፍክ በቂ ነው እያለች ነው። እሱም እባክሽን አንዴ ደውዬና አገናኝ ብሏታል። እሷን በጭራሽ ሄድ ማድረግ አልችልም። ዛሬ ድንገት እሷ ናት ብላ ስልክ ስታነሳ አንተ መሆኑን ካወቀች፣ ነገ እንኳ ስልክ ብደውል አታምነኝም እያላት ነው። በዚህም እንግዲህ ዳኔ ምንኖራሽን ታካብጃለሽ እያላት ነው እሷም እባክ ውጣልኝ ሌላ ችግር እንዳይፈጠር በማለትም ከኪችን አባረዋለች። ዳኒ አሁን ላይ በጣም ግራ ገብቶታል። በሌላ ጎኑ ቲና ዳኒ ላይ በጣም ተቀያይራበታለች። እንግዲህ ቲና አንድ ያሰበችው ነገር ስላለ ነገሮችን በራሷ መንገድ እየፈታች ይገኛለች። በዚህም እንግዲህ ለካሌብ ልፈታ የምትፈልግ ከሆነ አራት መቶ ሺህ ብር ስጠኝ ብለዋለች። አራት ሚሊዮኑን ወደ አራት መቶ አወርደዋለች። እሱም መፋታቱን ስለሆነ የሚፈልገው እሺ በማለትም እንግዲህ ብሩን አስተላልፎላታል። የመጨረሻ ንድድል መደራደሪያም አቅርባለች። ይሄ ይህ ምንድነው እራት አብረን መብላት አለብን ብሏታል። እሱ ግን ሊቀበላት አልቻለም። እሷም እንግዲህ ያውስ ፍቺውን እተዋለሁ፣ አንተ እኮ ይህን ምንም አይነት ንብረት ሳታካፍለኝ ልታባራኝ ነው፣ ስለዚህ ምን አለ ይህን እንኳን እሽ ብትለኝ ያለች ነው። እሱም እንዴ፣ አንቺ እንኳን አልሽ፣ አዋረደኝ ቤት አገኘሁ ብለሽ ሜዳ ላይ ልጤ ነው የነበረው እያላት ነው። እሷም እሽ፣ በቃ እራቱን ብቻ እሽ በለኝ አሁን ቤት እየፈለግኩ ስለሆነ እወጣልሃለሁ ብለዋለች። እሱም ቤት ማፋለጉን ላግዝሽ ብሏታል። እሷ ግን አይ እራቱን ራቱን ብቻ ሽጋልከኝ በቂ ነው። በማለትም በራቱ ተስማምተዋል። ዳን ካሌብ ደስ ባይለውም እንግዲህ ያለው አማራጭ እሱ ስለሆነ ሀሳቡን ተስማምቷል። እንግዲህ የካሌብ አባትም ነገሩን እያበላሸ ስለሆነ በጣም እየተበሳጩ ነው። ልጄ እኔ እኮ እንደዚህ አርጌም አይደለም ያሳደግኩ፣ ለምንድን ነው ራስን ነገሮችን እያበላሸ እኔንም ችግር ውስጥ መከተኝ እያሉት ነው። ካሌብም እኔ አባዬ ከዚህ በላይ አልቻልኩም፣ እኔ እኮ ተቃጥዬ ድሞት ነው እያሉት ነው። አየ ልጄ፣ ከዚህ በፊት እኮ እኔ አይኔም ባያቀረረ በምልክት ልነገር ብፈልግ አልተረዳኸኝም አየህ እያሉትም ነገሩን እያበላሸ እንደሆነ የካሌብ አባት አሁን ላይ በጣም ተበሳጭተዋል። ነገሮች በካሌብ ምክንያት እየተበላሹ ስለሆነ በጣም ተናደዋል። በዚህም እንግዲህ ካሌብን እንኳን በስነስርዓት ሊያወሩት አልቻሉም። እኔ እኮ እንደዚህ አርም ያሳደግኩህ እና ልጄ እባክህን እያሉት ነው። ካሌብም እንዲ አባዬ በአሁን እየተቀየርክብኝ ነው ሌላ ልጅ አለ እንደ ልታወር ሲያሰብከው እያሉት ነው እሳቸውም በጭራሽ ልጄ እኔ እስካለው ልኖርበት ስለዚህ እባክህን እያሉት ነው። አባዬ ትፈራለህ እንዴ ብሏቸዋል። እሱም እንዴት አልፈራ በጅብ ተከብቤ እያሉት ነው። እናም አለበለዚያ ቤቱን ሁላችሁም ለቃችሁ ልኝጡ እስካለው ድረስ ልኖርበት በሰላም ብለው እየተናገሩት ነው። ካሌብም አባዬ ይህን ያላትፍራ አሁን ነገሮች እየተስተካከሉ ነው። የካሌብ አባትን በዚህ ሰዓት ተናደው ጥለውት ሄደዋል። ካሬብም ምን እንደሚያደርግ ግራ ገብቶታል። ነገሮችን አንዴ እያበላሸ አንዴ እንትን እያለ እየተገኘ ነው። እንግዲህ ካሌብ አባት አሁን ላይ ብቻ መሆን ይፈልጋለሁ በማለትም ብቻቸውን ማሳለፍን መርጠዋል። እንግዲህ ቲና በሌላ ጎኑ እንግዲህ አሁን ላይ ነገሮችን በደስታ እንትን እያለች ነው። ይባስ ብላ መጠጥ ጀምራለች። በዚህ ግራ የተጋባው ዳኒ ምን እያደረገች እንደሆነ ጠይቋታል። እሷም ምንም እየተቀየረ ነገር የለም እያለች ነው። አይ ድሮድሮ እኮ ላንተ መኖር አልችልም ነበር ምትዩ በማለትም ብሏታል። እሷ አይ ተሳስቼ ነው የሰው ልጅ አለገንዘብ መኖር እንደማይችል አሁን ተረድቼዋለሁ በማለትም ብለዋለች ምንድን ነው የተለወጠ ነገር ምንድን ነው የሆንሽው ያገኘሽው ነገር አለ ወይ ካሌ ምን አለሽ እያለት ነው እሷ ምንም አላለኝም ይህን ያህል ገንዘብም አልሰጥሽም ብሎኛል በማለትም ካሌ ብሩን እንደሰጣት በመደበቅ እየዋሸችው ትገኛለች። እና ምን አሰብሽ እያላት ነው እሷም በጭራሽ ምንም እያረኩ አይደለም፣ ግን ዝም ከማለት ውጪ ምንም አማራጭ የለኝም። ይህን ያህል ገንዘብ አልሰጥሽም፣ ስለዚህ እፈታሻለሁ ብሎኛል እያለችው ነው። እና ታዲያ ምን አሰብሽ? ባዶ እጅሽ ነው ወይስ እንዴት ልታረጊ ነው ብላ፣ እሷም አላቀም እስካሁን ግን ምንም እያደረኩኝ አይደለም እያለችው ነው። አሁን ላይ ዳኒ በጣም ግራ ገብቶታል። ምክንያቱም ቲና እንደዚህ ተረጋግታና ነገሮችን እንደዚህ ስታደርግ ለመጨመሪያ ጊዜ ነው። ተመለከተው። በእሱ ላይ በጣም ተቀይራበታለች። በሌላ ጎኑ እንግዲህ ቲና ትሁት ጋር ሄዳ ኪቺን መክተፊያና፣ መክተፊያና ቢላ እያዘጋጀች ነው። ምን ልታረጊ ነው? በማለትም ጥያቄ ያቀርባለታል። እሷም ቁርሴን ሰርቼ ልበላ፣ ቁርስ ማን ይሰራልሻል ብላችሁኝ አይደል ወይ ትላታለች። ትሁትም አደን በየተሰራ አለ አቀርብልሻለሁ በማለትም ብላታለች። ትሁት የቲና ነገር በጣም ግራ ገብቶታል። ምክንያቱም ቲና እንደዚህ ተረጋግታ ስታወራት የመጀመሪያ ጊዜዋ ነው። በዚህም ግራ የተጋባችው ቲና ለካሌብ እባክህ ካሌብ፣ መጠንቀቅ አለብህ። እች ልጅ እንደዚህ የሆነችም አል በሰላም አደለም ብላ ያለች ነው። በሌላ ጎኑ ግራ የተጋባው ዳኔ ለትሁት በጣም ደብሮኛል እያላት ነው። ትሁት ጠረጴዛ እየወለወለች እያለ እያወራት ይገኛል። እሷ ምን ነው እየተፈጠረ ነገር አለ እንዴ ዳኔ እያለችው ነው። አላቅም ትሁት ቴና እንደዚህ ስትሆን አይቻት አላቅም፣ የሆነ እያሰበችው ተንኮላለ ብሎ እየነገራት ነው። እናም ትሁት እባክሽ ተጠንቀቂ እያላት ነው። እያስፈራራ ሀይ መሆኑ ነው እያለች ነው። አረበ ጭራሽ እያስፈራራሽ ሳይሆን እንድትጠነቀቂያት ነው። ቲና እንደዚህ ተረጋግታና ሰላም ስትሆን የሆነ ያቀደችው እና ያሰበችው ነገር አለ። ስለዚህ እንድትጠነቀቂ ነው ምነግርሽ እያለት ነው። አታስብ እሷ ምንም የምታመጣው ነገር የለም እያለች ነው። አይ ለማንኛውም ተጠንቀቂ በማለትም ተለያይተዋል። እንግዲህ በሌላ ጎን አሁንም ቲና መጠጧን ቀጥላለች። ዳኒም የምጠጣበት ሄዶ ምንድን ነው እየተፈጠረ ያለው እያላት ነው። ምንም የተፈጠረ ነገር የለም፣ ዝም ብለ መጠጥ እንጠጣ እያለች ነው። እሱም እኔ እኮ ድሮ ድሮ አለን መኖር እንድማቺ ነው ማቀው። አየህ እሱ ስህተት ነው። የሰው ልጅ በፍቅር ሲያዝ የእስር ቤት ውስጥ እንደገባ ነው። ስለዚህ አሁን ላይ ግን ነገሮችን በራሴ ማስተካከል አለብኝ እያለች ነው። እሱም ሌላው ቢቀር በሀሳብ እንኳን ልርዳሽ፣ ምን እንዳሰብሽና ምን እየተፈጠረ እንደሆነ ንገሪኝ እያላት ነው። እሷን በጭራሽ ማንንም እዚህ ጣልቃ ውስጥ ማስገባት አልፈልግም። አሁን ላይ ሁላችሁም ለእኔ እያው ናችሁ እያለች ነው። እንዴት እንደዛት ያለሽ እኔ እኮ ከአንቺ ጎን ነኝ። እናም ያሰብሽ ንገርኝ እና ሌላው ቢቀር በሀሳብ ንርዳሽ እያላት ነው። እሷ ግን በጭራሽ ይሄ ምንም የሚያስፈልግ ነገር የለም እኔ ራሴ እወጣዋለሁ። እኔ ስለምወድህ እንደዚህ አይነት ነገር ውስጥ እንድትገባ አልፈልግም እያለች ነው። ሆኖም ግን የቲና ነገር ዳኒ መቼም ስላልተዋጠለት ነገሮችን ልታበላሽ እንደሆነ ገብቶታል። ለዚህም እንግዲህ መከታተሉን ቢጀምር፣ ሆኖም ግን ምንም አይነት ፍንጭ አላገኘም። እንደ አጋጣሚ ካሌብ መኝታ ክፍሉ መጽሐፍ እያነበበ ሳለ ትሁት ሻይ ይዛለት ትገባና ታስቀምጥለታል። እሱም በማመስገን ምስጋናውን ሰጥቷታል። እሷም ካሌብ እባክ ተጠንቀቅ አሁን ላይ ነገሮችን በእርጋታ እያደረገች ነው። ችል ዝምቷ አላማረኝም እያለችው ነው። ምን ነው? እየሰማሽ ነገር አለ በማለት ይጠይቋታል። እሷም አዎ ዳኒ እች ልጅ የሆነ ተኮል ስታስብ ነው እንደዚህ ዝምተዋ። ስለዚህ ተጠንቀቂ ብሎ ነግሮኛል። እና አመሹ በማለትም ብሏታል። አዎ ምክንያቱም እንደዚህ ስትሆን የመጀመ እኔ ኮ ራሱ ምንም አትናገረኝም። ምንም ነገር ቃላት ራሱ አተነፍስም። ስለዚህ እሱ ላይ ብቻ ቢሆን የተቀየረችው፣ እኛ ላይ እንደዚህ አትሆንም። አሁን ላይ ሁላችንም ላይ የተቀየረችው፣ ያስበችው ነገር ይኖራል። እባክ ተጠንቀቃት ብሎታል። ራት ግብዣ እንዳ እራትም ይዘው ስለነገራት ትሁትም እባክ ተጠንቀቅ ከዚህ ከራት ግብዣ ጀርባ ምን እንዳለ አናቅም እና ራስን እየተጠቀክ እያለችው እሱም እሺ እጠነቀቃለሁ፣ እንደዚ ካልሽ በማለትም እያላት ነው። እንግዲህ የካሌብ አባት ብቻቸው መጽሐፍ እያነበቡ ድንገት ካሌብ ወደ ስፍራ ሄዳል። እሳቸውም እዚህ እንዳለህ በምንወክ ብለውታል። እሱም ያው ከስራ ሳጣ እዚህ እንደምትኖር አውቄ ነው በማለት ይሉታል። እሱም እንግዲህ ያው ቲና እንደተስማማች ነግረውታል። ሌላም የራት ግብዣ እንዳለና ይህንን ድርድር እንዳቀረበች በማለትም ነግረውታል። እንግዲህ ልጄ ማድረግ ያለብህን አንተ ታውቃለህ፣ ትልቅ ሰውነ፣ በራስህ ወስን ብለውታል። ከዚህ በኋላ እንግዲህ ብቻዬን መሆን እፈልጋለሁ በማለትም ከቦታው እንዲሄድም አድርገውታል። እንግዲህ የካሌብ አባት ካሌብን አሁን ላይ ነገሮችን በእርጋታ አድርግ፣ አሁን ላይ እኔ ስለ ስራ ብቻ ነው መስማት የምፈልገው እንዴት ነው በማለትም ስለ ስራው ጠይቀውታል። እሱም ስራው በጣም ጥሩ እየሄደ ነው ብለውታል። ክፍለ ሀገር ራስ የሚርስችል ሰው ለምን ላክ ብለውታል። እሱም አባዬ በዚህ አይነት ሁኔታ እንዴት መስራት እችላለሁ? ደግሞ እኮ ስራው በጥኑ ሁኔታ እየሄደ ነው በማለትም መልሱላቸው። ልጄ ማድረግ ያለብህን ነገር እራስ አድርግ፣ ሰው እንዲያደርግልህ አጠብቅ ብለውታል። እንግዲህ ቲና አሁን ላይ ለራቱ እየተዘገጃጀች ትገኛለች። እንግዲህ ማታ ላይ እንዳጋጣሚ ቲና ሶፋ ላይ ልተኛ በዘጋጅት ላይ እያለች ሳለ ነበር ካሌብ የመጣው ካሌብም አንድ ሴትዮ አቶ ጭልኝ ምን ወይ ምንድን ነው የምጠብቂው ብሏታል። ባክን ተወኝ፣ እኔ አሁንስ ጭቅጭቅ ሰልችቶኛል እያለች ነው። አንድ ዛሬን ብቻ ከዛ ሁሉን ነገር ትገላገለኛለ ብለዋለች። ከዚህ በኋላ እንግዲህ ትቷ ወደ መኝታ ክፍል ሄዷል። እንግዲህ የኤደን ነገር ያስጨነቀው ዳኒ አሁን ላይ ስለ ኤደን ምንም አይነት ፍንጭ ማግኘት አልቻለም። በዚህም እንግዲህ በሌላ ጎኑ የቲና ነገር በጣም ግራ ገብቶታል። አሁን ላይ ዳኒ ሁለት ያጣ ሆኖ ተንሳፋፊ ሆኖ ውጭ ብሏል። ቲና አሁን ላይ ከዳኒ ምንም ነገር እየደበቀችው ነው። አልፎ ተርፎ ብር እንኳን እንዳገባላት በአካውንቷ ይህንን ደብቀዋለች። ምንም እንዳላገኘች እና ምንም እንዳልሰጣት ነው ለዳኒ የነገረችው። አሁን ላይ ቲና ምን ማድረግ እንደምታስብ በራሷ ነገሮች እየሄደች ትገኛለች። እንግዲህ እራቱን ተዘገጃጅታ ካሊብን እየጠብቀች ነው ካሊብም እንግዲህ ምን እያረሽ ነው ሲላት ለራት ግብዣ እየተዘጋጀች እንደሆን ትነግረውና ተያይዘው እንዲወጡ እጁን ልትይዘው ስትል መንጭቋት ይሄዳል። እንግዲህ ምን እንዳሰበች እያል ተገመተው ቲና ወይንን ጠጣለን ብላለች። ወይኑ አይቆይልንም ብሏታል። እሷም አይ ይሄ እኮ የመጨረሻ ትውስታዬ ነው እችን እንኳን ፍቀደልኝ ብለዋለች። እሱም እሺ በማለት ወደ መኝታ ክፍሉ ሄዷል። እሷም ኪችን ገብታ ያሰበችውና ያቀደችውን ለማሳካት መድኃኒት በመጠጡ ላይ ጨምራ ወደ መኝታ ክፍሉ ይዛለት ገብታለች። መኝታ ክፍልም ገብታ እንግዲህ ችርስ በማለት ጠጣው እንጂ ብላ መጠጡን እንዲጠጣ ጋብዘዋለች። እናም ውዶችዬ ዬ እንግዲህ በቀጣይ ክፍል ምን ይፈጠር ይሆን? እውን ካሌብ ያንን መድኃኒት ጠጥቶ ችግር ይፈጠርበት ይሆን? ወይስ መድኃኒቱን ከመጠጣቱ በፊት የሚደርስለት ሰው ይኖሩ ይሆን? እንግዲህ ውዶች ይህንን ያህል ይህ ስላቀረብኩላችሁ በቀጣይ በሌላ ጊዜ እንገናኛለን በማለት እዚህ ላይ ይሰናብታችኋለሁ። እንደተለመደው ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። ሀሳብ አስተያየታችሁንም በኮመንት ላይ ያስቀምጡልን። ወዳችኋለሁ። ኢትዮጵያ አገራችንን ሰላም ያርግልን። አሜን።